ሰላም ሰላም ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች የኔ እንቁ ፋሚሊዎች ቤተሰቦቼ እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቼ፣ የኔ ተወዳጆች፣ የጨረቋ ፋሚሊዎች ዛሬም በአንድ ጉዳይ ለእናንተ ተከስቻለሁ። እንግዲህ በመጀመሪያ ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲስጀምሩ ጠይቃችኋለሁ፣ ምክንያቱም የእናንተን እገዛ ስለሚፈልግ ማለት ነው እና ዛሬ ደግሞ እኔም ሀሳቤን ለመስጠት በጣም ስለተናደድኩ ስሜታዊም ስላደረገኝ ስለ ዛሬው ቪዲዮ ትንሽ ልላችሁ ነው የመጣሁት። አርፍጄባችኋለሁ፣ ሶሪ ቅርታ። ግን በጣም ስሜታዊ አድርጎኛል፣ በጣም ማለት ነው ከምላችሁ በላይ። ምክንያቱ ደግሞ ምን መሰላችሁ? ሆይ ለምን ሀይሚ ለምን ለምን በቃ ለምን? ይህን ጥያቄ መልሱልኝ እኔ ከቻላችሁ። ለሷ ለምን በቃ ፐርፐዙ ምንድነው? ከዳኒ ጋር መገኘት፣ ዳኒ ደውሎ መጥራት፣ ዳኒ ሲደውላት መሄድ፣ ከዳኒ ጋር መዋል፣ ከዳኒ ጋር ሁለት ሰከንድ ሁለት ማይክሮ ሰከንድ ማሳለፍ አያስፈልግምአያስፈልግም አያስፈልግም ከነ አያስፈልግም። በቃ እኔ ሀሚል ይቅርታ አርግልኝ ፋሚሎቼ። እኔም በጣም ነው መወዳት፣ በጣም ነው ማደንቃት፣ በጣም ነው ደስ የምትለኝ። በጣም በጣም ነው ማደንቃት። በቃ ከቡቡዬ ጋር በሚሰሩት ቪዲዮ፣ ባላቸው ፍቅር፣ በሚኖራቸው ጊዜ፣ በሁሉም ነገር በጣም ደስተኛ ነኝ። ዛሬ ግን በጣም አነደኛለች። በቃ ምክንያቱም የመጨረሻ እኔ በመሆኗ፣ ሲጠራት በመምጣቷ፣ ደውላ በመጥራቷ፣ ኤቭሪቲንግ ተገናኝታ እንደዚህ አይነት መሰሪ በሆኑ ነገሮች ውስጥ በመካተቷ፣ ወይም ደግሞ ዳኒ ለሴሬው ስራ ሴራ ምቹ ምቹ ሆናለች። በቃ እሷ ዳኒ ለሚያሴረው ነገር ዳኒ ለሚፈልገው ነገር ወይም ዳኒ ላሰበው ተግባር ምቹ የሆነች ነው። እንደዚህ ትሆናለች ብዬ ሲጀመር ጠብቄም አስቤም ይሆናል ብዬም ገምቻ አላቅም። በቃ እየተመቸች ነው ለሱ። የሆነ ሲደውላት ከመጣች እሷ ደውላ ምጠራው ከሆነ ነገሮችን ለማስተካከል የምጠራው በዳኒ በኩል ከሆነ ኤቭሪቲንግ በጣም ብዙ ነገር ብታደርግ መታ ምትናገራቸው ነገሮች ላይ ኃላፊነት አያስወስድም። በቃ ይሄ ነገር ምክንያቱም ከነ መገናኘት ስለሌለባት መገናኘት የለባትም። ከዳኒ ጋር መገናኘት፣ መታየት፣ ጊዜ ማሳለፍ፣ ቅድም እንዳልኳችሁ ማይክሮ ሰከንድ ከዳኒ ጋር ማሳለፍ የለባትም በቃ የለባትም። ሊደረግ የማይገባው ነገር ነው የማይሆን። እኔ እንደ ማስጠንቀቂያ ነው ለሀይሚ የምነግራት፣ መሆን የለበትም በቃ። እኔ ቡቡ ናፍቆኛል፣ ብሩኬ ናፍቆኛል። እንዴ ከእሱ ጋር ማየት እፈልጋለሁ አንቺን ጌት ነው ያለው። እኛ ሳስቡናል ለምንድነው ቪዲዮ ላይ የማይመጣው? ለምንድነው ማናየው? ለምንድነው የሚሆኑት ነገሮች በቃ በጣም ግራ እየገቡን ነው። በጣም ግራ እየገቡን ነው። ሂባስ ብሎ ዛሬ አንገት ሀብል መቀባበል ምናምን ሙድ እንዴ ምን እየተካሄደ ነው? ፋሚሊ ምን እየሆነ ነው? ቤተሰቦች እኔ ነገሩ በጣም ግራ እየገባኝ ነው። በጣም በጣም በጣም ግራ እየገባኝ ነው። በጣም ስሜታዊ ሆኛለሁ። በጣም አናዳኛለች ሀይሚ አናዳኛለች። እውነቱን ግልጹ ልንገራችሁ፣ ምክንያቱም ዳኒ መሰሪ ነው ሴጣን ነው ያሰበው ዓላማ አለ የሚፈልገው ነገር አለ። ግን ደግሞ እኛ ምቹ መሆን የለብንም እኛ የሆነ ሰው የሆነ ነገር ሲፈልግ ለእኛ የሚመቸን ነገር ሊያቀርብ ይችላል። ኢሶኬ እኔ ወድሻለው አፈቅድሻለው፣ ተመችተሽኛል፣ ከየሽን ቀን ጀምሮ ያደንቅሻለው። ትናንትናም ተናግር ያለው ግማሽ ቀን አብሯት የዋለ እኔ ያልኩትን የተናገረው ሲጀመር ግማሽ ጊዜ አብሯት ያሳለፈ ሰው በሀይሚ ፍቅር ሊወርቅ ይችላል። በቃ ተናግሬ ያለሁ ሊወርቅ ይችላል። ምክንያቱም ልጅቷ ኤቭሪቲንግ ከሁሉም ሁሉም ነገር ያሟላላት ልጅ ስለሆነች፣ እሱ ግን የሚመቻትን ነገርም ያቅርብ ምንም ነገር ያድርግ ሀይሚን እንኳን እንደዚህ ቆሞ ተቀብሮ ብያቸዋል፣ ሞቶ ተቀብሮ እኔ በቃ እኔ ከሲጀመር ማሰብም ማድረግም አልፈልግም። የማይሆን ነገር ነው በቃ የማይሆን ነገር ነው። እርግጥ ነው ብሩኬ ስሜታዊ ሆነ ተናደህ እንደኛ ጨጓራ ተቃጥሎ ሊሆን ይችላል። ግን ቡቡ ብሩኬ እባክህ፣ እባክህ አንተ ውጣ። አንተ ለማስተካከል የምትችለው ይሄን ልጅ ወደ ነበረበት መመለስ የምትችለው ነገሮችን ወደ ቦታ ማስገባት የምትችለው አንተ ነህ። አንተ አስተዋይ ነህ፣ የተረጋጋ ልጅ ነህ፣ የእናት ልጅ በቃ በጣም ብዙ ነገር ማድረግ ትችላለህ። ብዙ ነገር በዝምታ ነው የምታደርገው። የተግባር ሰው ነህ፣ እናውቃሃለን። በጣም በጣም በጣም እንወዳሃለን። እየሆኑ ያሉት ነገሮች ግን በጣም ስጋት እየገቡ ነው። ምንም መሆን እንዳለበት አላውቅም። በቃ አላውቅም። እኔ በጣም ግራ እያጋባኝ ነው። እኔ ምን እንደምላችሁ አላውቅም። ሀይሚ እባክሽ፣ እባክሽ፣ እባክሽ እንለምንሽ። ኧረ እባክሽ እንለምንሽ፣ በእውነት እውነቴን ነው። እኔ ምክንያቱም የሆነ ውስብስብ እያለብኝ ነው ነገሮች እኔ ሀይሚ እንደዚህ ናት፣ እንደ ሀይሚ ናት፣ እንደ የምር የምትመጣው ሀይሚ ናት፣ እንደ የምር የምትደውለው ሀይሚ ናት፣ እንደ የምር እንደዚህ ነገር ውስጥ እየገባች ያለችው ምናምን ብዬ በቃ ግራ እስኪገባኝ ድረስ ነው ነገሮች እየተፈጠሩ ያሉት። ሲቆም ብለን እናስበው፣ እኔ ተረጋግቼ ለማሰብ ሞከርኩ ለማየት ሞከርኩኝ። እሺ ኖርማል ነው ይሄ ልጅ እንደዚህ አይነት ስሜት ተሰምቶት ሊሆን ይችላል። ጭራሽ ይገባሻል፣ እንደዚህ አድርጊ፣ እንደዚሁኝ አንገታ በገሶ መምጣት ምናምን። ይህ ስጦታ ስትቀበይት ማየት የምፈልገው ከብሩኬ እና ከብሩኬ ብቻ ነው። ይቅርታ አድርጊልኝ። እኔ ስሜት የሚሊን ብዬ ተጋራላችሁ ብዬ አስባለሁ፣ የጨርቋ ፋሚሊዎች በሙሉ ምክንያቱም እኔም እናንተም ሁላችንም የነሱ ፋሚሊዎች እነሱን ሁለቱን እንጂ የምንወደው መሀላቸው የራሱ ሲገባና ሀሚ ዛሬ እንደዚህ ስላላት ወይም እንደዚህ ስለሆነላት እንደዚህ ስላደረገላት ብዬ በጣም የምንቀይረው ማየት አይደለም። የሚቀየርም ማይነሱ አይደለም። ይመጣው ሴጣን መሰሪ ነገሮችን አበለሻሽቶና ራሱን ጥሩ አድርጎ ለመግባት የሞከረ ሰው እንጂ እኔ ምንድን ነው ጥፋት ይላል። ደግሞ በጣም ትልቅ ጥፋት ነው እያጠፋ ያለው። በጣም ብዙ ነገር ነው እያጠፋ ያለው። እኔ እምወዳትን ሀይሚን እንድናገራት እያረከኝ ነው። እምወዳትን በጣም ብዙ ነገር የምንሆንላትን፣ በጣም የምናከብራትን ሀይሚን እንድናገራት እያረከን ነው። በጣም ብዙ ኮሚቴተሮች ደግሞ አላችሁ፣ ቪዲዮ ላይ ገብቼ አይቼዋለሁ። ሐሚን የምትናገሩበትን መንገድ ማስተካከል። ልጅ ናት። ኤቭሪቲንግ ሰው ነን፣ ስህተት ልንሰራት እንችላለን። እኔም አሁን ተናግሬያት አለውኩ፣ ግን የምንናገረውም ነገር ልክ ይኖረው ይገባል። ሐሚ እንደዚያ አትመስይኝም ነበር። ሃሚ ዛሬ ገና ወጣሽልኝ። ሃሚ ትገደልም ያለው እላለ። እኔ ምን አይነት ጭንቅላት ያለው ሰው እንደሆነ አላቅም። የትኛውም ሰው እኮ ይሰጣል። የትኛውም ሰው ምን አይነት ነገር ሊያረግ ይችላል። የትኛውም ሰው በየዋህነቱ ወይም በስስ ጎኑ ተገብቶበት የሆን ነገር ሊደረግ ይችላል። ሃይሚም እንደዚህ አይነት ነገር ነው ብዬ አስብ ነኝ። በቃ በሆነ በኩል ይሄ ሰውዬ የሆን ነገር አስነክቷት ሊሆን ይችላል። መስተፋቅር አሰርቶታል ምናምን የምትሉም ሰዎች አላችሁ። በምንም አይነት መንገድ ሲሆን ዳኔና ሃይሚ በቲም አንድ ሊሆን የማይችሉ ሰዎች ናቸው። ሲጀመር ሃይሚን ከቡርኪዎችም ማየት አልፈልግም። ከዳኒም ጋር ይሆን መሰሪ ሰይጣን ላሰበውና ላለመው አላማ ብቻ የሚፈልግ አይነት ሰው ነው ዳኒ ማለት። ዛሬ መቶ ስለተሽለጠለጠና ዛሬ መቶ እንደዚህ እንደዛ ብሎ ለማሳመን ሞክሮ ሐብል አስሮ ምናምን ስለሄደ አይደለም ሁላችሁም እንደተረዱት የምፈልገው ነገር ነው ይሄ። ምክንያቱም አብዛኞቻችሁም ሃይሚ ስትናገሯት እየሰማው ስለነበረ ነው። እያየውም ኮመንት ላይ በቪዲዮም የተለያዩ ብዙ ቪዲዮችን እየሰራቸው ያለችው ሰዎች አሉ አንደርስታንድ ነገሮችን ለመድረስ መሞከር አስከፊ ነው ብዬ አላስብም። ምክንያቱም ነገ ተመልሰን ሃይሚ ሃይሚ ማለታችን አይቀርም፣ ምክንያቱም በጣም አስማት የሆነች ልጅ ስለሆነች ማለት ነው። ነገሮችን በየትኛው ታይም ምን ማድረግ እንዳለባት የምታውቅ ልጅ ናት፣ አስተዋይ ልጅ ናት። አሁንም አረፈድባትን ብዬ ተስፋ አደርጋለሁ። ግን ከዳኒ ጋር ባላት ግንኙነት እኔም እንደናንተ ቅሬታ አለኝ፣ እኔም እንደናንተ ቅሬታ አለኝ፣ በጣም በጣም በጣም ቅሬታ አለኝ፣ ትልቅ ቅሬታ ለሱ መሰሪ ለሱ ለሚፈልገው ነገር ምቹ መሆን የለባትም ከነ መገናኘት የለባቸውም በቃ ሃሚ እና ዳኒ ከነ መገናኘት አንድ ላይ ሊሆኑ የማይገባቸው ወይም ሊገናኙ ለማይክሮ ሰከንድ አብረው ጊዜ ላሳልፉ የማይገባቸው ሰዎች ናቸው በቃ ምክንያቱም ሁለቱም የተለያየ አለም ሰዎች ናቸው ሀሚ በጣም የዋህ ነች በጣም ብዙ ነገሮችን በትዕግስት እና በክብር የምታደርግ ነገር ነች ዳኒ እንደምታከብረው ተናገረች ደጋግማ አመስግነዋለች ደጋግማ ከብዙ ነገር አንጻር ያላትን አክብሮት፣ ያላትን ፍቅር፣ ያላትን ትዕግስት፣ ያላትን አክብሮት አሳይተዋለች። በእርግጥ ይሄም ሊሆን ይችላል ስቦት፣ ተስቦም ሊሆን ይችላል። እኔ ግን አላምንም በዚህ ጉዳይ። የምር ወዷት ነው የምር እንደዚህ ነው ምናምን በሚባለው ነገር አላምንም። በቃ ዳኒ ለሆነ ጉዳይ የሆነ መሰሪ ተደርጎ የመጣ ሰው እንጂ የምር ሃይሚን ወዷት ወይም የምር ለሃይሚ ስሜት ኖሮት ምናምን አይደለም፣ አይደለም። በቃ ይሄን እመኑት። ሃይሚ ግን እባክሽ፣ በተቻለሽ መጠን ከዚህ በኋላ ከሱ ጋር ያለሽን ግንኙነት እንድታቆሚ እንፈልጋለን። በቃ በቀጥታ ብሩኬ የት ነው ያለው? ብሩኬ ሄዘች ማግኘት፣ ብሩኬ ስለሁኔታው መጠየቅ፣ ከብሩኬ ያለችን ነገር መመለስ፣ ሰላማችሁን እርቃችሁን ማረድ ማውረድ እንጂ እኔ ቅርታ አድርጌ ልኝና፣ ከዳኒ ጋር ስላለሽ ግንኙነት ምንም ደስተኛ አይደለሁም። ሁለት ሰከንድ ከእሱ ጋር እንታሳልፊ አንፈልግም። እንድትደውዪለትም እንዲደውልሽም ስለ የትኛውም ነገር እኔ በቃ ከዳኒ መራቅ አለብሽ። ሙሉ በሙሉ ሙሉ በሙሉ ከዳኒ መራቅ አለብሽ። ኦዲንሶች፣ የጨረቃዎች ፋሚሊዎች እንግዲህ እናንተን በኮመንት ሀሳባችሁን አስቀምጡ። እኔ የኔ ሀሳብ ይሄ ነው። በጣም በጣም በጣም በጣም ብዙ ተሰርተው ያሉ እስካሁን፣ ከዚህ በኋላ ግን መሰራት የለባቸውም። ከነ ዳኒ ከሀይሚ መራቅ አለበት። ይህንን ማድረግ የምችለው ደግሞ ሀይሚ እንጂ ዳኒ አይደለም። ዳኒ ፈልጎ መሰሪ ሆኖ የመጣ ሰው ነው። ሀይሚ ግን እነዚህ ነገሮች ኑር በማድረግ እና ነገሮችን በመገደብ ዳኒ ጋለትን ግንኙነት ገደብ። ከዚህ በኋላ እናንተ እንደዚህ ነገር አያስፈልግም ጭራሽ። ይህ ዛሬ ስጡ ተሰጠ፣ ይህን ነገር ከበድ ያለ ነገር ያመጣል ከነገ ወዲያ እያለ ይቀጥላል። ሲጀመር ስለ አንድ ሰው ህት ያሳስበኛል። ስለ ቡሩኬ ስለ ሀይሚ የምንደዘው እኛ የሁለቱን ግንኙነት ነው ጠንከር እንዲል የምንፈልገው እና አንድ እንዲሆን የምንፈልገው አብዛኞቻችሁ ምንጮሆ ጎሮራችን እስኪደርቅ እዚህ ጋ የምናገረው ሁለቱን ስለምንወዳቸው ስለምናከብራቸው ነው። እኔ ከዚህ በላይ ምንም ልላችሁም ልናገርም አልፈልግም። በቃ ሀይሚ ከዳኒ ራቂ።